ስሁ እና እናንተ የምናስደስት ያድርገን። ሰላም፣ እንደት ናችሁ? ቤተሰቦቻችን። እንግዲህ ዛሬ ሰርፕራይዝ ተደርገናል። ከቆቦ ተልቋል። እኔ የመሰለን ማዳበሪያ እናታችን፣ እንግዲህ ሰርፕራይዝ አርገናለች እና እኛ በጣም ሰርፕራይዝ ሆነናል። እስኪ ከፈትን ከእናንተ ጋር ነው የምናየው አብራችሁምን እስከ መጨረሻው ሆኑ። ቤተሰብ ያልሆናችሁ ደግሞ የደወል ምልክን በመጫን ቤተሰብ ሆኑ። ይሄን ቪዲዮ ስታዩ ላይክ ማድረጋችሁ እንዳትረሱ። ቅመም በጣም ቆንጆ ነው። የእናቶቻችን እጅ ታውቁት አላችሁ መቼም። እኔ ለእናንተ አልነግራችሁም። እድሜያቸውን ረጅም ያደርግልን እንግዲህ ተልባ እንግዲህ ለማ ማሪፍ ነው ብላ ተልባውን ልካልናለች ና

ማርያምን አትመልሺም? ይቀላል፣ እምቢ አለሽ አድርጋ እንደቋጠረችው በመኪናው ነው የተላከውና አዎ ላይ ይሄ የአንድ ሰው ማር ነው። እንዴት አድርጋ በፕላስተር እንዳሸቀችው ምንም ቃል የለንም። ምግብ ቢናጤና ይስጥሽ። ይህን ሁሉ ማዘጋጀት አድካሚ ነው በጣም ድካሙ። ከገንዘቡ ድካሙ። ኧረ በስመ አብ ብልሃት። በነገራችን ላይ ማለት ነው ከበፊት ጀምሮ ነው እንደዚህ አይነት ነገር የምታረገው። የሆነ ዘዴ አታጣም። እና ደግሞ ኦሪጂናል ማር ነው ወይ ናከችልን። ተመልከቱ ይፈጠር መልኩ እንዴት ነው የሚያምረው? እናት የትሙት፣ በጣም የሚያምረው ማሪ፣ አዩ እንግዲህ መሰለማ የምን ኦሪጅናል ማር ነው። ውድ ነው እንግዲህ ማር፣ ዛሬ የራያ ማር ነው ይሄ። ዋው እናት መራጣ መነጨው እግዚአብሔር ረሙን ምንም እኮ የቀረ ነገር የለም። ቀረ እስኪ ማር፣ ቅቤ፣ ሰሊጥ፣ ኑግ አደት እንድምን ተዘርዝሩ አልቅማ ይህስ ምን ይሆን ሆን ምንም መገመታችን ሁሉም የቀረ ነገር የለም። ነገርም ሆነ ትልቁ ነገር ነው። አይቀራል የራሱ በዚህ ማለት ነው። የተከካ ገብስ ማለት ነው። ለሾርባ የሚሆን ነው። ሁለቱ የተከካ ገብስ ለምን እንደሚያገለግለው ለሾርባ፣ ለሾርባ ነው። ሁለቱም አንድ ላይ ይጣዳል። ገብሱ እራሱ እንዴት እንደሚያምር ይህ የተከካ ገብስ ነው። አራት የለም። ማዳበሪያ ውስጥ እንግዲህ ምን ሊኖር እንደሚችል አብረን የምናየው ይሆናል። ይሄ በጣም የምትወደው ማለት ነው። ማለት ሁሉንም በጣም ትወዳለች። ግን ይሄ ምን ሊሆን ይችላል? ምን ሊሆን ይችላል? ምን ይሆን? ኦ ማይ ጋድ ባቄላ። ባቄላው እግዚአብሔር እንደሚያምር እያያችሁ ነው። ፉል ፉል ካካው እግዚአብሔር በስማ አረ በስማ ቤቷ ነው የምታዘጋጀው ራሷ ምሳ ራሷ ቆልታ፣ ሆነ በጣም ቆንጆ ነው።

የመንግስቱ ክክ ነው። ይሄ ደግሞ ይሄ የሀገር ውስጡ ነው። ይሄ ሀገር ውስጡ ክክ ነው። ይሄ ደግሞ የመንግስቱ የሚባለው ነው።

ቃል የለኝም። ና ኢይስጥሽጉታ ለመ ለመመለስ አይቻልም። እንዲሁም ኪሎ የሆነ ቃል የለኝም ለመግለጽው በነገራችን ላይ ከቃል በላይ ነገሮች ሲሆኑ ከባድ ነው። የሆነ መናገር ያቅታል። ቃል ማውጣት ይከብዳል። ግን ደግሞ እናት እንግዲህ ሁሉ አስባ እስቲ እንግዲህ እኛ ምን ጠቅም። በነገራችን ላይ በየትኛውም የዓለም ኮርነር የሚኖሩ ሰዎች እናታቸውን እስከ መጨረሻ ድረስ በረዝም እድሜ በጤና ያምሩላቸው ማለት ነው። እናቴ ምንም በጣም ሰርፕራይዝውም በጣም ማለት የሆነ በቃ በጣም ደስ ብሎኛል። ሁለታ እንዴት እንከፍለዋለን የሚል ነገር አለ እም ማለት አልችልም ማመስገን አልችልም። ምንም ባመሰግንም አይበቃትም። ስለዚህ እድሜና ጤና ይስጥሽ። ረጅም እድሜ ህል ርሽ

ለኛ ሌላዎች እና ደግሞ እኔም ከዚህ በላይ ሰውን ለመርዳት የእናትን ውለታ አይመለስም። ባለው ነገር እኔ ያንችን ውለታ ለመመለስ ያብቃኝ ባለ ነገር አሁን ስለሌለኝ አለ። ምክንያቱም ሰው ባለው ነገር ነው ይመልስ የሚችለው፣ እና ያንችን ውለታ ለመመለስ ያብቃኝ። በዚህ አጋጣሚ ይህን ቪዲዮ ካየሽው በጣም ነው የምወድሽ፣ በጣም ነው እናቴ። ለዘላለም ኑሪልኝ፣ አሜን አሜን። ከዛ በኋላ ስልክ እንደውዳት ምንም ማለት አልችልም። ጋሸንም በጣም ወደው ማለት በጣም እንደ አማት እንደ እናት የሆነ አባት ነው ያለው፣ ማለት። በጣም ለልጆቹ ምን ቢሆን ማድረግ የሚችል አባት፣ ብዙ ነገር ያደርጋል፣ ዋጋ ይከፍላል። በቃ በዚህ ምድር እኛና እኛ ብቻ ነን። እና ጋሽም በዚህ አጋጣሚ በጣም ውድ እንግዲህ በጣም ተማመን ነው። ጋሽም በለየት ይከብዳል፣ በጣም

በተበተ እግዚአብሔር በሰላም በጤና ያኑራቸው። ጋር ለማኒ እድሜ እና ጤና ይስጣችሁ ብዙ ነገር ለማድረግ ያብቃን። አሜን፣ አሜን። ያብቃን፣ ያብቃን። ከዚህ በላይ ብዙ ነገር የእናትኛ ነው ብናረግም አይ ሰው አይመለስም። እናተና በጣም እናመሰግንሽ ነው ምንም ባዶ በአንድ ወቅርን ነው ሲጀመር ማለት ነው። ሰርፕራይዝ ነው ያረግሽን። በጣም ነው የምናመሰግነው። አሁን ከእናጥመው እራሱ ሽሮውን ትበላለች የሚገርምሽ ነገር አንድ ቀን